መሀል ይዛሉ ግን ስሟ ትክክለኛ ስሟ ቪዲዮ ወጥቷልኝ ባደወይ ትክክለኛ ፎቶዋን እንኳ አልለጠፉም። አውቀው ነው አውቀው ነው። ስለዚህ መሐሌት መሐሌት አፈርሸዋ አፈርሸዋ ዘለቀ አይ መሐሌት አፈርሸዋ አፈርሸዋ ዘለቀ ብለው ከዛ በኋላ ትክክል ይህ ፌክ ነው አውቀ። ይደጋግሙታል፣ ይደጋግሙታል። ስለዚህ ከነዚህ አፍ የሚወጣው ሁሉ ሌቦች ናቸው። ፍራውል why are you running ፍራውል፣ ወዴት እየሮጠ ነው? አካውንቱን ዘግቶ ወዴት እየሄደ ነው? ለምንድነው ሁል ጊዜ የሆነ ችግር ሲፈጠር ቴዲ ዮናስ ጋ እና ቴዲ አዋሳ ጋ ናቸው? 2022 እንደዛ ነበሩ፣ ሳሳድዳቸው። የዛን ጊዜ እንደውም ዳልቻ ነበረ እንትን ሲደግፉ የነበረው መሲ ብርጅቶን ወጣ። ታለቅሳለች፣ አልኳችሁ። ወጣ አለቀሰች። ወጣ ስታለቅስ ላሰማችሁ። እኔ እኮ ማውራት ካቆምኩ ሰው ሁሉ ይወጣል። እናንተ ሰው እኮ መያዝ አትችሉም። ለዛ እኮ ነው በቃ ውጭና፣ እንዴ ተገለጭባችሁ ጓል አንድ ሚሊዮን አስገባኝ። እንግዲህ እንግዲህ ታፕ ታፕ ኮፒ ሊንክ አድርጉ። የሴትዮዋ አንድ ሚሊዮን ትገባ ነው። ባንዴ ላሰማ፣ በቪዲዮ ልወጣ፣ ዝግጅቴን ጨርሻለሁ። ምክንያቱም ቲክታክ ላቆም ነው። ከቅዳሜ በኋላ ስለምናቆም ዛሬ በቪዲዮ ገባለሁ። ታፕታፕ ታፕ መቶ ሺህ አድርጉት። አይ ፕሮሚስ ቃሌ ነው። ዛሬ በቪዲዮ እወጣለሁ። ነገ ቲክቶክን ዲአክቲቬት አድርጓለሁ። እኔ እና እናንተ የነበረን ቆይታ ለአሜሪካውያን ቲክቶክ ስለተሸጠ፣ እንኳን ደስ አላችሁ አሜሪካውያን። እጀርቢ በኋላ እንሄድበታለን። እንኳን ደስ አላችሁ። አሁን በዘመናዊ መንገድ ልናቀርብላችሁ ዝግጅታችን እያደረግን ነው። እንኳን ደስ አላችሁ ለዩኤስ ኤ ጠቅላላ ማለት ነው። አሜሪካውያን ሆናችሁ እና ጋይስ አዳምጡኝ፣ ቃሌ ነው። ታፕ ታፕ ኮፒ ሊንክ አድርጉ። እኔ ግን እዚህ ላይ ተቀመጡ ወይ ምን እያረጋችሁ ነው? ላይክ እንትን እኮ መፍጠር አለባችሁ። ላይክ አሁን ሰው ኢንተርቴን አርጉት። ሰው እንዲሰማ አርጉት። ሰው እንትን ሞቅ ሞቅ አርጉት። ያ ካሌ ነው። አይ ፕራሚስ ሂዊም እየመጣችሁ ነው። እኔም ሂዊም ዛሬ ቪዲዮ አብረታለሁ። ምንም በዛሬ ነው የምንወጣው። ምንም ከዚህ በኋላ ምንም ቲክቶክ ላይ የምንቆይበት ሚኒንግ ስለሌለ በያቢ ላይም ትልቅ ሬት አለን መጠየቅ አለባት። በዛ ደረጃታለንእንደዚህ በዛ ደረጃ አብረን እየታገልን እንደዚህ አይነት ሰዎች ቤት ገብቶ በእርግጥ ያቢ ጥያቄ ያለ በጣም ትንሽ ሰው አክብሬ አብረን እየታገልን ለመልካም ነገር ከዛ የምንታገላቸው ሰዎች ከሌቦች ቤት ገብተው ደግሞ ሰዎችን ማበረታታት ምናምን ሳይ ትናንትና አንቺም እዛ ነበር፣ ሽጥላይም እዛ ነበር። ያው ቴዲ ሐዋሳ ቁጥር አንድ የሌቦቹ ተባባሪ እና ከሌቦቹ ጋ አብሮ የሚሰራ ሰው ነው። በውስጥም እየተከፈለው እየተደዋወሉ የሚሰሩ ሰዎች ነው። ከገባችሁ ቻለንጅ ታረጋላችሁ ብዬሽ አስቤ ነበር። በእርግጥ ፍራውን ወደኋላ አካባቢ የጠየቅሽው ጥያቄ ተመችቶኛል የገቢ ምንጭ ይህ ሁሉ ብር ግን ከአሜሪካ ሲወጣ ግን እንዲያውም መንግስት ግን እንዲያውም እንደዚህ አይነት እንዴት ነው እኔ በጣም ዋ ዋው በጣም የሚገርም ነገር ነው። ዛን ታለ ባለ ጠጋ ምኖት የሚገርም ነገር በስላቅ በስላቅ በስላቅ የተነዘርኩት ትችት ስላቅ ላይ ነበርኩት። ወደ መጨረሻ ላይ ግን እንዴት አድርገው እንደተቆጣጠሯቸው አየሻለ? እዛ ጋ ምን ማለት ነው? የሚቆጣጠረን ያው እኛ ዝም ብለን እንሰማለን እንጂ፣ ዝም ብለን እንሰማለን እንጂ እኮ ተናግረናል። ፖይንት ያለውን ነገር ጥያቄ ጠይቀናል። አይ ያ ቢቆይ እኔ ጥያቄ ዲቦራን ሲከስ ቤታዮን አስቀምጦ ቤታዮን እንደ ንግስት እያድስ እያስቀምጠ ዲቦራን ሲከስ እንዲያው አንቺ ሴት ነው ትናገራለች ብዬሽ ቅብጥ ነበረ። መጀመሪያ ቴዲ እራሱ ባለጌ ነው። እናትን የሚሳደብ ቁጭ ብሎ የሴቶችን ክብረ ንጽህና የሚጠይቅ ማሳየት በሺህ የሚቆጠሩ ለመንግስት መንግስት ነው የለጠፈው፣ ባለው እኔ ከመንግስት ጋር የሚሰሩ ሰዎች እዚህ አሜሪካ ምናምን ምስ ያደርጉት ነው። እና ያው ይህን ነገር ደንግጠው ነው ፍራውል ዘግቼ ልጠፋ ነው። መሲ ብሪጅቶ ወጣት ታለቅሳለች። ሴጋው አሁንም ጸጉሬን እያመመ ነው አለ ብብቴን እያሳከከኝ ነው ብሎ ራሱን ነው የሚያከው። የሚገርም ነገር ማለት ነው እና በዲቦራ ኬስ ግን አንደኛ ዳይቦ ነው እንትን የተደረገው ቪክተም የሆነው እና እዛ ቦታ ላይ ምንድን ነበር ስል የነበረው ቪክተም የተደረገው ዳይቦን አድርገው እነዮን አስማኛ ቁጭ ብለው ዳይቦን አንተነ እንዲ ማነው እሱ ነው እንዲሚያደርግሽ አንቺ ከሱ ከህይወትሽ ለምንድን ነው ማታስወጩ? በቃይ ለምንም ማትዩ ምናምን ምናምን እያሉ ሲሉ እህታችንም ደግሞ ተነስታ እኔ ከህይወቴ ካስወጣሁት ቆየው፣ ብላ ምስክርነት እራሷ ምስክርነት እየሰጠች እዛ ቦታ ላይ እኔ ደግሞ ፌር ልሁን ብዬ አይ ይሄ ዳይቦ የሚባለው ሰውዬ እሱ በሌለበት ጉዳዩ ባይታይ ጥሩ ነው፣ ይግባ፣ ገብቶ ጉዳዩን ያስረዳ። እሱም ከሆነ የፖሰተው ይሄንን ነገር ዋንስ ፎር ኦል ዊ ሃቭ ቱ ስታፕ ሂም ላይክ ነው

እዛ ጀጅ ሰው አሽቃባጭ፣ በጣም አስመሳይ ሰው፣ በሁለት ቋት እንደሆነ አሽቃባጭ ጀጅ ማድረግ አልፈልግም። ስታሽቃብጥ ነበር እዛ ጋ ገብታ ቴዲ አንተ የምትሰራው መልካም ነው፣ አሽቃባጭ። ምን እንደተረዳው ታውቃለች። በቃ መታየት የሚፈልጉ ሰዎች አሉ። ጥላውን ብቻ ነው ትክክለኛ ነገር ያደረገው፣ እዛ ቤት ገብቶ። አሽቃባጮች እኮ ናቸው። እዚህ ጋ ይመጡና እኛ ጋ ቁጭ ብለው ተመላላሽ እኮ ናቸው። ጊፍተሩ እኮ ናት የቴዲ አዋሳ እዚህ ጋር ጊፍት ስለወረወርሽ ምናምን እኔ ጊፍትሽን ጠራርገች ደስ እ አስ በቃ ሞራል የለሽም። መታየት ነው የምትፈልጊው፣ መታወቅ ነው የምትፈልጊው። ሁላችሁም መታየት ነው የምትፈልጉት፣ መታወቅ ነው የምትፈልጉት። በቃ ሞራል የላችሁ። በጣም እኮ ነው የሚገርመው። በቃ በቪዲዮ ቀድቻችሁ እንኳ እያየናችሁ አሽቃባጮች። ሄጅና ዛጋ ተልከሽ ነው ያው ዘሴም ብሄር ስለሆናችሁ ነው አቃለው እኮ ያው ሐዋሳ እንደሆነች አንቺም፣ ቴዲ ሰላም ይላካል። ምን እንዴ? እኔ እኮ አውቃቸዋለሁ እዛ ቴዲን፣ እንዴ፣ ለቴዲ እኮ ጊፍት የሚሰጡ እዚህ ጋር የቴዲ ጊፍተር፣ የዮናስ ሴት ጋር ጊፍተር፣ እኔ ጋር ጊፍት ስለሰጣችሁኝ በጊፍት ምናምን እያዝ መስላችኋለሁ። አሴ ግዛ የምትባለው የዮናስ ሴት ጋር ጊፍተር፣ ሴቶች እነዚህ ባልቴት ሽማግሌ ያረጡ ያረጠረጡ ጊፍት እየሰጡ ዝብን የሚያሰድቡ እነሱ እኮ ናቸው። ታቃላት የነ ቴዲ ሐዋሳ የነ ዮኒሴጋ ጊፍተሮች ብታያቸው ትዳር የፈቱ ያረጁ ያረጡ ያረጠረጡ በቪዲዮ ውጭ ነው ያሱ። አንበሳ ወርድልሻለሁ ነይ። በቪዲዮ ውጭ ሰዋቸው። ፓስተር ፊታቸው ምን ያደርግልናል? አናማቸው ነው ለመሰለሽ እንደ ኢትዮጵያዊ ሴቶች በተለይ ጴንጤ ናቸው እንዳ ታውቂያለሽ ጴንጤ፣ ጭራሽ ጴንጤ ኮራቸው። ዋይ ኔታ ናቸው። አብዛኛው ጊፍተሩ ጴንጤ እንደሆኑ ታውቃላችሁ። የእኔ የነ ዮናስ ጊፍተር፣ የነ እንትና ጊፍተር፣ የነ ቴዲ ዋሳ ጊፍተር ጴንጤዎች ናቸው። ታውቃላቸው የሚያሰድቡን አስመሳይ ነይ ነብይ ያ ቢማ ነይ ነብይ ሳይ ሰውዝናል አዋሪ እኛ እኮ እናውቃለን እንዴ! እኛ እኮ መቶ ሀያ ሰው ሪኮርደሮች እኮ አሉ። ምን አይነት በመሰለች ትናንትና ገብታ ይ ዳይቦ የሚባለው እህቶቻችን እንደዚህ እያደረገ ነው። እኛ ጋር ትመጣና ደግሞ ሌላ ነገር ትላለች። አስመሳይ አሽቃባጮች፣ ስድስት ሺህ ሰው ባለበት ገብታችሁ እንትን ስላላችሁ እኔ ከፈለግ አሁን አምዘግዝጌ አርባ ሺህ ሰው ማስገባት እችላለሁ። ህዝብን ማስቀየም አልፈልግም ብዬ ነው እንጂ ግን፣ አሽቃባጮች ናችሁ፣ አስመሳይ ናችሁ፣ ሞራል የላችሁ ሴቱ ናችሁ ሞራል የላችሁም። ዮናስ ሴጋ ባለበት፣ ቤታዮ ባለችበት፣ ቴዲ ሐዋሳ ባለበት መግባታችሁ ራሱ ገብታችሁ መቀመጣችሁ ራሱ የሚያሳየው በቃ የምትፈልጉት እውቅና ነው፣ መታየት ነው የምትፈልጉት። ነቢያት አዲስ ትንቢት ተፈጽሟል። ትናንትና ምንድን ነበር ያልኩት? ማን ወጥቶ ያነሳል ነበር። ገብታ እያለቀሰች ትጠራልኝ ዛሬ አልሐበሻ እናቴን ጥሩልኝ እያለች ነበረ እና ተመልከች ዛሬ እያለቀሰች ድራማ ልሰራ ፈልጋ ከዛ በኋላ እኔ ጥያቄ አለኝ እዚህ ጋር የምትመለከቱት ማስተራብነት ሚቅፊት አውራሪ መሲ ብርጅስቶን መማር ቦንቱ በእርዳታ እንግዲህ ፍራወር ሲሰራ አብራቹ ሲሰራ የነበረው እነዚህ ሰዎች ናቸው በሉኝ ብሏል ድዩጤ በቪዲዮ ወጣው እነሱ ይናገራሉ። ድዩጤኝ ማስተራብነት ወጦ አልበላውም ይላ፣ ሚቂ ፊት አውራሪ እንደውም ሁሉ የበላለን ለሚቂ ፊት አውራሪ አስራ ሁለት ነጥብ ዘጠኝ ሚሊዮን ብር ነው የሰጠሁት ነው ያለው። ማ ታዲያ ብር ከበላ ሰሞኑ ከነሱ እርዳታ ሊሰበስብ ለምን ተቀመጠ? ለቲጂ ሊሰበስብ ነበር። እኔ እኮ እዮዳ ከሱ መቀደድ ከስር ያለው ህዝብ ፊራየ ምናምን የሚለውን ከበሉት ሌባ እንደሆኑ ካወቀ ለምን አብሯቸው ሆነ? እስከ ዛሬዋ ድረስ ቀን ድረስ እንዳለ ሁሉንም ፋውል አሰርቶ አሰርቶ ወጥቶ እራሱ ከሳሽ ሆኖ ቀድመው እንዳያወጡበት ሚስጥሩን ከተበላክ ከዘረፉ ለምን እስከዛሬ ሌባ ናቸው ጡረተኞች ናቸው ለማለት አመት ሁለት አምስት ሶስት አመት ከሁለት ሺ ሀያ ሁለት ጀምሮ ነው ምረዳው ብለዋል። ሌባ ናቸው ብለህ ካሰብክ ለምንድን ነው ቪዲዮ የምታስቀርጻቸው? ለምንድን ነው ፍራወር እንዲ አሁን በቀደም ኩ ለበዓል እኮ የፍራወልና ላምባዲና የሚባል ሰው ሴቱን ወንድቱን አናቅም። ላምባዲና ላለው ሚሆንዚ የሰራ አልሀበሻ ልጅ ሴቷ ልጅ ዴዚ ሌንዚ ሌንዚ የምትባለው እሱ ቢስቱ እኮ ናት ልጅ አደለችው እዛ እቺ ያዋሳ ልጅ ማለት ነው። ብር እረዳለሁ አለ አለ ፍራው ለምግሪት ተማራ ማለት ቆያ። አንድ ነገር ለምን እስከ ዛሬ ብር ሰጣቸው ለበዓል? እነሱ ስም እየጠራችሁ ቪዲዮ ከሰራችሁና ስለ ስለነሱ መልካም ነገር ካወጣ ካወራችሁ በግን ሰጣለን ብለው እነ ሚኪ ፊት አውራሪ ነው። እነማ የሆኑ የሆኑ ሰዎች ተሰብስበው የኢትዮጵያን ሕዝብ ግራ ሲያጋቡ አልነበረም ወይ? ዛሬ ነው ወይ ሌብነታቸውን ያወቀው? ስትባል አይ አይደለም። ቆየውኝ ዘረፉኝ አልክ። ሕዝቡ ለምን አይጠይቅም? ይሄንን እዩዳ እንደ ማገናዘብ እንደ አንገባ ይጠይቃል። የሚጠይቅ ሰው እኮ አያስገቡም። ስለዚህ ሕዝቡ ደግሞ እንደዚህ አይነት ወንጀል የሚሰራበት ቦታ መሄድ የለበትም ነው ብለውኔ

ሁሉ ነገር የተጀመረው እኔ ቤት ነው። ሁሉ ነገር እኔ ቤት መጣው። ሁሉ ነገር እንት ካልም በኋላ ለምን ነው ትሄድ አዋሳ ቤት ይሆን አሴጋ ቤት የሚሄዱ ለምን ይመስላችኋል? እኔ ማንንም እኔ ጋር ሲመጡ ከሳሹንም ተከሳሹንም እኩል አፖርቱኒቲ ሰጥቼ እውነቷን ነው ማወጣት። እውነቷን ተረዳችሁ? እነ ቴዲ አዋሳ ይከፈላችኋል። እየ ላይቭ እኮ ቴዲ አዋሳ ሊጠይቅ ሲል እኮ ምናምን ዘጠኝ ሺህ አምስት መቶ እንትንን እየው ይሏል። እየው እየተላከለት እኮ ነው እያስገባ እኮ ነው እያስገባለት እኮ ነው ታውቃላችሁ። አለ ይደጋግመዋል። ዘጠኝ ሺህ አምስት መቶ በቃ የሚወራው ላይ ፎከስ እንዳይደረግ አደነጋጋሪ ስልታቸው ምንድን ነው? ስለሆነ ሀሳብ እየተጠየቀ ሌላ ምንም የሌለ ጥያቄ እንትን ያነሳል። ፍራውን ሲያወራ ካያችሁ እንዴት እንደሚያምታት ካያችሁ ሌላ ጉዳይ ያወራል። ተረት ተረት ይነግራቸዋል። የሆነ ነገር እንደዚህ በቃ የሰውን ጭንቅላት እንዴት አርጎ መለወጥ እንዳለበት ምክንያቱም ቴዲ አዋሳ ተከፋይ ስለሆነ አስቁሞ አይ፣ አይ፣ እያወራን ያለንበት ላይ አውራ አይለው። ተከፋይ ነው የሆና ሴጋ ተከፋይ ነው። ሴጋውን አላየውም እኔ የሱ ቦይፍሬንዴ ስለሆነ ወዳጁ የቂጡ ወዳጅ ስለሆንኩኝ እኔ እኔ ቤት መሆን የለበትም። ቴዲሻዬ ቴዲሻ አንቺ አንተ ጋ ይሁን። እኔ እሱ ወዳጁ ስለሆንኩኝ ላቨሮ ስለሆንኩኝ የቂጡ ወዳጅ ጫማ የገዛልኝ ስለሆንኩኝ እና እንዲያውም ዛሬ ማታ ተቃቅፈን ሁለት ቂጣችን ገጥመን ስንፈሳ ስለነበርን ሰው እኔን አዳላ ይለኛል። ወዳጄ ስለሆነ ቦይፍሬንዱ ስለሆንኩ አላለም ብሏል። ሴጋው አላለም ብሏል። እንግዲህ በአደባባይ ከታች አለው። ሰውሳ ናይስ ካፕል ይላሉ። የኛ ህዝብ እኮ ደንቆሮ እኮ ነው። ለዜዶ ባለቆሎጦ ለሉጥዮ እኮ ግብረ ሰዶምን እቃወማለሁ እያለ እኮ ለግብረ ሰዶም እኮ አንበሳ የሚያወርድ ህዝብ እኮ ነው። ሽርሙጥናን እቃወማለሁ እያለ ለሸርሙጣ ለቤታዮ እኮ አንበሳ ሲያወርድ የሚውል እኮ ነው። ተሳዳቢን እቃወማለሁ፣ እጠየፋለሁ፣ ዳልቻ ይታሰርልን እያለ እኮ ለጆከር እኮ አንበሳ ሲያወርድ የሚውል እኮ ነው። ተረዳችሁኝ? ተረዲ ለው አላለም አላለም የምትሉ እኛ እኮ እናንተ ያልገባችሁን እንተነትናለን እንጂ እኮ እዛ ጋ የተባለውና ለምሳሌ ያው መጽሐፍ ቅዱስ ላይ ስለሆነ ጥቅስ ቢጻፍ አንድምታው ፍቺው በሁለት መንገድ ነው የሚፈተው። ገባችሁ? ለዛ ነው ምን ተነትንላችሁ እንድትረዱ ነው። ገባችሁ? ለምሳሌ አይ እኔ ቤት ነው ጓደኛዬ ነው ካለ እቺ አሁን ደስ አትልም ለማውራት። እንዴት ጓደኛ እንደሆኑ የት የት ጫማ እንደገዙ የት የት ሲበሉ እንደነበረ ሲጠጡ እንደነበረ ያው ስለምትረሱ በደንብ ቦርቅቅ አድርገን ደልቀቅ አድርገን እንዲገባችሁ አድርገን እናንተ በምትፈልጉት ቋንቋ ነው ምን ነገራችሁ እንጂ ብሏል። ያለው ነው የሚነግራችሁ። ይወዳ ብላችሁ ፈልጌ ነው። እስከዛሬ በጣም እየጨሆንባችሁ ነበር አደለ? አሁን ግን እኛም ደግሞ እስኪ ትወናችንን ከዛሬ ጀምሮ እንጀምራለን እና ፊራ ምን ለማለት ፈልጎ መሰላችሁ? ፊራ ያው እንደምታውቁት በጣም ደግ ሰው ነው። በጣም ደግ ስሙ ሲሰጥ እግዜር እጁን ቀኝ እጁን ግራጁ አያየውም፣ ግራጁን ቀኝ እጃ አያየውም ተደብቆ ነው የሚሰጠው። አንድ ሀያ ዩቲዩበሮች ፈልጎ ሰዎችን እያስለቀሰ ደግነቱን እያወሩ እንትን እያሉ እያመሰገኑት በድብቅ በድብቅ ዩቲዩብ እናት ኤቲቪ ላይ ብቻ ዶኪመንተሪ እያሰራ ገጽታውን ብቻ ይገነባል ማለት ነው እና ፊራ በጣም ደስ የሚለው ሲያወራ ጓደኞቹ ለመማረን ምናም መናገር ስለማይፈልግ ሁሉንም በጅምላ በጅምላ በቃ በአጠቃላይ ሁሉም ሌባ ናቸው ይላል። እና ፊራ በጣም ጥሩ ሰው ነው ሲያወራ ዘጠኝ ሚሊዮን ብር ለኢትዮጵያ ሕዝብ በየወሩ በየወሩ እንግዲህ ያሳያችሁ። በጣም ደግ ሰው ነው። ስለሱ ነው መናገር በጣም ነው የምቸገረው እኔ በእውነት ዘጠኝ ሚሊዮን የኢትዮጵያ ብር አላሙዲን እንኳን እንኳን ለመስጠት በጣም የሚቸገረውን ብር ነው በየወሩ ለእኛ ለኢትዮጵያ ህዝቦች ትምህርት ቤትና ሆስፒታል ለመገንቢያ የከርሰ ምድር ውሃ ለማስወጫ በየጊዜው ዘጠኝ ሚሊዮን ብር በየወሩ እግዜር ያሳያችሁ ደግነቱን። በቃ ምን ልበላችሁ፣ የእሱ ደግነት አብርሃም በሉት አብርሃም ይሮ አይደለም ያቆያ ንድ ቆይ ልንገርሽ ያውልሽ አብርሃም ትዝ ብቻውን አይበላም አይጠጣም፣ ነበር አብርሃም። በጣም ደግሰው ነበር አብርሃም አብርሃም ደግሞ ልጅ አልነበረውም እና አብርሃም መጽሐፍ ቅዱስ ላይ ያለውና ፈጣሪ ደግሞ አብርሃምን እንደ ምድር ሸዋናው ዘሩን ያበዛለትና የፊራንም ገንዘብ ያው ዘሩ እስካሁን አልበዛም። የፊራን ገንዘብ እንደ ምድር ሸዋና የሞላለትና በጣም ጥሩ ደግ ሰው ነው ልላችሁ ፈልጌ ነው። አጠር አድርጌ ነው የነገርኳችሁ። ጅበት እስኪ ጅበት ው በነገራችን ላይ